ሰላም ለእናንተ ውድና የተገበራችሁ አድማጭ ተመልካቾቼ እንዴት አረፈዳችሁ? እግዚአብሔር ይመስገን እኔጋ ሁሉ ሰላም ነው። እናንተም ጋር የእግዚአብሔር ሰላም ዘዝት ይበላችሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራብ ታደርጉ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። በተረፈ እንደናችሁ ደገየናችሁ ወይ ሁሉ እና እግዚአብሔር ይመስገን እኔጋ ሁሉ ሰላም ሁሉ መልካም ነው። ላይክ፣ ሰብስክራይብ ስራ አድርጉልኝ አበረታቶኝ ማለት ነው። እንግዲህ ያው ስራ ነበረ፣ ያው ታውቃላችሁ አንድ ቀን በቃ አንድ ቀን ጥልቅ ሆኗል። መቼም እግዚአብሔር ይመስገን። እንግዲህ እኔ እየተዳረሰ ነው። ለማንኛውም ሁሉም ነገር ፈጣሪ ክብሩ ይስፋል። ለመዳን እና በሊዝ ላይክ እና ሰብስክራይብ በቀንነት አድርጉልኝ እላችኋለሁ ማለት ነው። ውዶቼ የምወዳችሁና ማከብራችሁ በተዘወቺ ላይክ፣ ሰብስክራይብ አድርጉልኝ ማለት ነው፣ ፕሊዝ። ፋሚሊ ላይክ ሰብስክራይብ ሸር አድርጉልኝ። አይከፈልበትም እና እንደዛ ነው። ላይክ እና ሰብስክራይብ ሻር አድርጉልኝ ይላችኋለሁ። መወዳችሁ እና ማክብራችሁ የተሰዎች ይሄ ማለት ነው። እንግዲህ ዛሬ ሮመዳን እየተዳረሰ ነው። እግዚአብሔር የተመሰገነ ይሁን። ዛሬ ስንት ቀን አድረግን መሰላችሁ ትላላችሁ? አስራ ሰባት ቀን ማሻላ፣ ማሻላ አስራ ምናምን ቀርቀረን እኮ እናንተ። እግዚአብሔር ይመስገን፣ ተመስገን በሰላም ደግሞ በሰላም የጀመረ በሰላም እንዲያልቅ ፈጣሪ ሁላችንም ያገዘን። እንግዲህ እግዚአብሔር ይመስገን እስከዛሬ ድረስ ብሊዝ ላይክ ሰብስክራይብ ፋሚሊ እስከዛሬ ድረስ ፈጣሪ ይመስገን። ያው ስራው ቢበዛም ግን መውደቅ፣ ዘይት መፍሰስ ምናምን የለም። እኔ እንደው እግዚአብሔር ነው የምላችሁ በጣም የመኪና ይሄ ደግሞ እንዴ ታንክዩ ላይክ ሰብስክራይብ